የመኖሪያ ቤት በር ሰብረው የስርቆት ወንጀል የፈጸሙ ሶስት ተከሳሾች በእስራት ተቀጡ። ዋና ሳጅን አዳነ ደስታ ተከሳሾቹ ማቴዎስ ኮላሶ፣ ታምራት ተፈሪና አቢቲ ታሪኩ የሚባሉ ግለሰቦች ሲሆኑ የወንጀል ድርጊቱን የፈጸሙት በለሚኩራ ክፍለ ከተማ ወረዳ 14 አባዶ ገደራ አካባቢ ነው። የአባዶ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅ እንደምሰው ተፈራ እንደተናገሩት ተከሳሾቹ የገለ ተበዳይ በሌሉበት አጋጣሚ ምቹ ጊዜን ተጠቅመው የመኖሪያ ቤቱን በር ሰብረው የስርቆት ወንጀሉን ፈጽመው ለማምለጥ ሲሉ መያዛቸውን ተናግረዋል። የመኖሪያ ቤቷን ቆልፋ ሄደች ስለሆነ ምንድኝ ተጠርጣሪዎች ከግል ተበዳይ መኖሪያ ቤት በመግባት ቁልፉን መዶሻ በመገንጠል እና በመግባት የውስጡ የተለያዩ አልባሳቶች የውጭ ሱፎች ወደ ስድስት የሚሆኑ እንዲሁም ሱሪዎች ወደ አምስት የሚሆኑ እንዲሁም የተለያዩ ኤሌክትሮኒክስ እቃዎችም አሉ። አጠቃላይ የዋጋ ግምታቸው ወደ 1240 ብር የሚያወጣ ንብረት ሰርቀው ይዘው ሲሄዱ ሁለቱ ተጠርጣሪዎች ተያዙ። ያልተያዘ አንድ ተጠርጣሪ ነበረ። እሱንም በእነሱ ምሬት አማካኝነት ከሌላ አካባቢ ቤት ቀይሮ እያለ እሱም ተይዟል። የተለያዩ ኤግዚቢቶች ነበሩ። እነሱንም ኤግዚቢቶች የማስመለስ ስራ ተሰርቷል። የተከሳሾችን ክስ መዝገብ ሲመለከት የነበረው በፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚ ኩራ ምድብ አንደኛው ወንጀል ችሎት ተከሳሾች የስርቆት ወንጀሉን የፈጸሙ መሆኑን በማስረጃ አረጋግጦ እያንዳንዳቸው በሁለት አመት ጽኑ እስራት እንዲቀጡ ወስኖባቸዋል። በጋራ መኖሪያ ቤት የሚኖሩ ነዋሪዎች እርስ በርስ ያላቸውን ቀረቤታ በማጠናከርና የአካባቢ ጥበቃዎችን በመቅጠር ወንጀል ሊከላከሉ ይገባል ሲሉ መርማሪው ዋና ሳጅን ደምሶ ተፈራ በመልእክታቸው አሳስበዋል።